በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ፣ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ ሰባት በዚህች ቀን ቀሊን ከምትባል አገር ቅዱስና ብሩክ ድል አድራጊ የሚሆነው አባ በስኪሮን በሰማይትነት አረፈ። ይህም ቅዱስ ከእንዴናው ገዢ ከአርያኖስ ጭፍራ ውስጥ ነበር። የካሃዲው ንጉሥ ዲዮቅልጥያኖስ ስለ አምልኮ ጣዖት የሆነች ትዕዛዙ በደረሰችም ጊዜ ወዲያውኑ ይህ ቅዱስ በሕዝብ መካከል ተነስቶ ንጉሱን ረገመው፣ ጣዖታቱንም ሰደበ። ወታደር ስለሆነም ያሰቃየው ዘንድ ማንም አልደፈረም። ነገር ግን በንጉሥ አዳራሽ ውስጥ አሰሩት። መኮንኑም ወደ አገር አስወጥ በሄደ ጊዜ ወደ ንጉሥ ላከው። ከእርሱም ጋራ ሌሎቹ ወልፌዎስ አርማኒዎስ፣ አርኪያስ፣ ጴጥሮስ፣ ቀራኒዎስ የተባሉት ነበሩ። ልህም ክብር ግባውና ስለ ጌታችንና ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስም ደማቸውን ሊያፈሱ ከአባ በስኪሮን ጋር ተስማሙ። በንጉሱም ፊት በቆሙ ጊዜ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ታመኑ። ንጉሱም ትጥቃቸውን ይቆርጡ ዘንድ በየአይነቱም በሆነ ስቃይም እንዲያሰቃዩአቸው አዘዘ። ንጉሱም እንዳዘዘም አደረጉባቸው። ከኒህ ከአምስቱ ግን ራሶቻቸውን የቆረጧቸው አሉ፣ የሰቆላ የሰቀሏቸውም አሉ። እንዲህም ገድላቸውን ፈጽመው የህይወት አክሊልን ተቀበሉ። የከበረ አበስኪሮስን ግን ታላቅ ግርፋትን እንዲገርፉት አዘዘ። ከዚያም በኋላ ከራሱ እስከ አንገቱ ቆዳውን እንዲገፉ በፈረስ ጅራትም ማስረው በከተማው ውስጥ እንዲጎትቱ ታዘዘ። ይህንንም ሁሉ አደረጉበት። ከዚህም በኋላ በብረት ምጣድ ውስጥ አድርገው በላዩ አፉን ዘግተው ተሸክመው ወስደው በውሽባ ቤት ማንደጃ ውስጥ ጨመሩት። በስቃዩም ውስጥ ሁሉ የእግዚአብሔር መልአክ ወደ እርሱ ይመጣና ያዝናናውም ነበር፣ ያሳግሰውም ነበር፣ ያለምንም ጉዳትም አድኖ በደህና ያስነሳው ነበር ከማሰቃየቱን በደከመ ጊዜ ከስራይኞች ሁሉ የሚበልጥ በስራዩም ወደ አየር ወጥቶ ከአጋንንት ጋር የሚነጋገር ስራይኛ አመጣለት። እሱም የውሽባ ቤቱን ዘግተው ሽንት እንዲጨር እንዲረጩበት አዘዘ። እንዲህም አደረጉ። እባብንም ይዞ በላዩ አሸኮሸኮና ለሁለት ክፍልም ሆኖ ተሰነጠቀ። መርዙንና ሆድ ዕቃውንም ወስዶ በብረት ወጪ አድርጎ አበሰላቸው። በውሽባ ቤት ውስጥም ወደ አባ አበስኪሮን አቅርቦ ያንን መርዚ በላ ዘንድ ሰጠው። ቅዱሱን በላ ግን ምንምምን ምን ጉዳት አልደረሰበትም። ያም መሰሪ የመኳንን ተጽልመት አለቃቸው ሆይ በዚህ ክርስቲያናዊ ላይ ኃይልህን አድርግ ብሎ ጮኸ። ምን ምን ጥፋት ባልደረሰበት ጊዜ መሰሪው አደነቀ። ቅዱስ አበስኪሮንም መሰሪውን የሚራዳህ ሰይጣንህስ በክብር ባለቤት በጌታዬ እና በአምላኬ በመድኃኒቴ በኢየሱስ ክርስቶስ ኃይል አንተን ይቀጣሃል፣ አለው። ወዲያውኑም ጥሎ የሚያንከባልለው ክፉ ሰይጣን ተጫነበት። ክብር ይግባውና በጌታችን እና በአምላካችን በመድኃኒታችን በኢየሱስ ክርስቶስም እስከታመነ ድረስ አሰቃየው። መኮንኑም የመሰሪውን ራስ ይቆርጡ ዘንድ አዘዘና እና በሰማዕትነት አረፈ። በቅዱስ አበስኪሮስ ላይ ግን ቁጣና ብስጨትን ጨመረ። በመጨመር ጽኑ ስቃይንም አሰቃየው። አባለ ዘሩንም እንዲቆርጡ አዘዘ። እርሱ ግን በመከራ ሁሉ እግዚአብሔርን ያመሰግን ነበር። ከዚህም በኋላ ራሱን በሰይፍ እንዲቆርጡ አዘዘና ቆረጡት። የድል አክሊልንም በመንግስተ ሰማያት ተቀበለ። ቅዱስ አበስኪሮን ታምራቱም አንዱን እንነግራቸዋለን በግብፅ በደቡብ በስሙ የታነጸች የቤተ ክርስቲያን ነበረች። ካህናትም ካህናቷም ክፉ ሥራ የሚሰሩ ክፉዎች ነበሩ። ቅዱስ አበስኪሮንም ከክፋታቸው ተመልሰው ንስሓ ቢገቡ ብሎ ጠበቃቸው። ባልተመለሱም ጊዜ ባልተመለሱ ጊዜ ግን የንዳድ በሽታ አምጥቶ ሁሉም በአንድ በአንዲት ጊዜ ሞቱ። ከዚህም በኋላ ቅዱስ አበስኪሮን በፈረስ ተቀምጦ የላይላይ ግብፅ የሆነች በያሁ ወደምትባል አገር ደረሰ። የአገር ሰዎችም በደጃቸው ተቀምጠው ሳይተኙ በጨረቃ ብርሃን እርስ በርሳቸው ያወሩ ነበር። የከበረ አበስኪሮንም ከፊታቸው ደርሶ ሰላም ለእናንተ ይሁን አላቸው። ባዩትም ጊዜ የሰላምታውን አጸፋ እየመለሱ ተነስተው ተቀበሉት። ሁለተኛም ያችን የሚሻትን ምድር እያመለከታቸው ከምድራችሁ ጥቂት እንድትሰጡኝ እሻለሁ አላቸው። እነርሱም ጌታችን እንደወደድክ ይሆንልህ አሉት። መቶ የወርቅ ዲናርም ሰጥቷቸው ተሰወራቸው። እነርሱም ከዚያ ላይ የተነሳ አደነቁ። ከተኙ በኋላም ቤተ ክርስቲያኒቱን አፍልሶ ከግብጽ ደቡብ ወደ ላይ ላይ ግብጽ በያሆ ወደምትባል አገር በመቶ የወርቅ ዲናር ወደ ገዛት ምድር ከንዋየ ቅድሳቷ ሁሉና ከአጸዷ ጋር አምጥቶ በዚያ አቆማት። የአገር ሰዎችም በጧት ነክተው ወደ ውጪ በወጡ ጊዜ ቤተ ክርስቲያኒቱን በደጃቸው አገኙአት። እጅግ ፈጽመውም አደነቁ። ምስጉን እግዚአብሔርንም አመሰገኑት። በዚያች ከዚያች ጊዜ ጀምሮም ድንቅ ታምር የሚደረግባት ሆነ። ለእግዚአብሔር ምስጋና አይሁን። እኛንም በዚህ ሰማዕት ጸሎት ይማረን። በረከቱም ከእኛ ጋር ለዘላለሙ አድሮ ይኑር። አሜን። ሰላም ለአበስኪሮን ዘታገሰ መከራ እስኪቱ ወርእሱ እስከ በመጥዋዕት ተመትራ በደ መኮንን ምውዝ ለሕይወተ ክርስቶስ ዘይተዘከራ ወለዘተቀትሉ ምስሌሁ ወዘተከለሉ ጌራ ሰላም ሰላም እብሎሙ ለሃም ሳራም በዝህች እምለት መኮንን አርማኒዎስ ያሰቃያቸው የአስራ ስድስት ሺህ ሰማዕታት የእረፍታቸው መታሰቢያው ነው። በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም እብል እልፎ ወስሳ ምይተዘትፈቅዱ እንበለ ዘውዩ ሰብ ወንበለ ተሰዱ እለ ፈጸሙም ምንዳቤ አርማኒዎስ በዱ አርስተ ጠሬ ከመባይ ጋር ትኪዱ መንገለ ነገዱ አንትሙ ንግዱ አንትሙ ንግዱ። በዚህች እምለት አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ቤተ ክርስቲያን የተከፈተችበትና የከበረችበትም ነው። እርሷም ዌላ በሚባል አደባባይ ያለች ሶስት አመት ከስድስት ወር ተዘግታ አይኖረች ነበረች። ይኸውም በአንድ ሺህ ሀያ ዓመተ ተማታት ነው። እመቤታችን ከቅድስት ድንግል ማርያምም ሰው ለሆነ ሕይወትና መድኃኒት አድርጎ እርሷን ለሰጠን ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ሰላም እብል ለርህወተ ቤት ኪዮም ከመኤልያ ታራ ሆተዝናም በስሱ አውራ ወበሰላስ ዓም ማርያም ማርያም ስመሪ አርወቶ ለህሊና የህቱም ከመላይሌሁ ይትካው ምስለ ጽድቅ ሰላም። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ ስምንት በዚች ቀን አምላክን የወለደች በሁለት ወገን ድንግል የሆነች የመቤታችን የቅድስት ድንግል ማርያም የታወቀችው በውሃ ምንጭ ዘንድ ያለች የቤተ ክርስቲያኗ ቅዳሴ ነው። በዚህች ዕለት የአንድ ሺ ሁለት ሰማዕታት መታሰቢያቸው ነው። ደግሞም የእስካሮን እና የአውሎጊስ የበዓላቸው መታሰቢያ ሆነ። በዚህች ዕለት የሮማኖስ እናት ትምዳ አረፈች። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል ከምትሆን ከመቤታችን ከቅድስተ ቅዱሳን ከድንግል ማርያም ረድኤት እና በረከት አማላጅነቷ